የፓሪስ ሳንጀርማው አለቃ ሉዊስ ኤንሪኬ አርሰናል ከቆሙ ኳሶች ሊፈጥር የሚችለውን የጎል ስጋት አቅልለው ተናግረውታል። አርሰናል በቆመ ኳስ የተለየ ስጋት አይፈጥርብንም እያሉ ነው። ሚካኤል አርቴታ በቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ከፓሪስ ሳንጀርማ ይዞ የሚገባው ቋሚ 11 ምን ሊመስል እንደሚችል ሁለት ፍንጮችን ጠቆም አድርጓል። አርሰናል የቶማስ ፓርቴ ተተኪ ይሆናል የተባለውን ተጫዋች እስከ 70 ሚሊዮን ፓውንድ ድረስ በመክፈል ሊያስፈርመው ይገባል ተብሎ ተመክሯል። ከጉዳት ጋር በተገናኘ በመድፈኞቹ ቤት እየተሰሙ ያሉ አዳዲስ ዜናዎችም አሉ። እንደ ሁልጊዜውም ሁሉ መረጃዎቹን በቅድሚያ ላይክ በማድረግ መስማት ጀምሩ። ወደ አስር ሺህ ሰብስክራይበር እየተጠጋን ነው። የእናንተ የወዳጅ ቤተሰቦቻችን ድጋፍና ገዛ ያስፈልገናል። ስለዚህ በዚህ ቪዲዮ ተረባርበን አስር ሺህ ሰብስክራይብ እንድንገባ አግዙን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ከመድፈኞቹ የጉዳት ዜና ስንጀምር ባለፈው ኢፕስዊች ታውን ላይ ጉዳት የገጠመው ቦካዮ ሳካ አሁን ጥሩ ሁኔታ ላይ እንዳለ መረጃዎች እያሳዩ ይገኛሉ። የ23 ዓመቱ እንግሊዛዊ በ57ኛው ደቂቃ ተቀይሮ ከወጣ በኋላ በህመም ውስጥ ሆኖ ሲሰቃይ በግልጽ አይተነዋል። እያነከሰም ነበረ። የህክምና ስታፍ አባላት ተጠባባቂ ወንበር ላይ በፖርትማን ሮድ በተቀመጠበት በበረዶ ጉዳቱን ሲያክሙለት ነበረ። አርቴታ ከጨዋታ መጠናቀቅ በኋላ የሳካ ጉዳት ከባድ እንዳልሆነ ገልጿል። ደጋፊዎችንም በዚህ አረጋግቷል። ሳካም ቢሆን አሁን ያለበት ደረጃ ጥሩ እንደሆነ በኢንስታግራም ፖስቶቹ ለመረዳት ችለናል በማለት በጣም በርከት ያሉ መገናኛ ብዙሃን እያስነበቡ ነው። ሳካ ከእሁዱ ጨዋታ በኋላ በኢንስታግራም ገጹ በስቶሪ ሃፒ ኢስተር በማለት ለመላይ ክርስትና አማኞች መልካም የትንሣኤ በዓልን ተመኝቷል። ከዚያ ባለፈ ግን በቀይ የልብ ኢሞጂ ውስጥ ከማርቲን ኦደጋርድና ከሊያንድሮ ትሮሳርድ ጋር ሆኖ በጋራ ደስታውን ሲገልጽ የሚያሳይ ፎቶ ስቶሪ አድርጓል። ይህ ደግሞ ጉዳት ላይ ቢሆን ኖሮ የሚደረግ አይደለም። ተጫዋቹ ያለበት ሁኔታ በጣም ጥሩ ቢሆን ነው እንደዚህ ያሉ ልጥፎችን ያጋራው ተብሏል። ምክንያቱ ደግሞ በብዛት ተጫዋቾች ጉዳት ሲገጥማቸው በግል የማህበራዊ ትስስር ገጻቸው ላይ በመውጣት ስለ ገጠማቸው ጉዳይ ያብራራሉ። ቡካዮ ሳካ ግን ስለ ጉዳቱ ከመናገር ይልቅ ሕይወት እንደቀጠለና በጣም በጥሩ ሁኔታ ላይ እንዳለ በነዚህ ሁለት የኢንስታግራም ልጥፎች ለመረዳት ችለናል ብለዋል። ይህ ዜና ደግሞ ለደጋፊዎች እጅግ ጥሩ ነው ተብሏል። ምክንያቱም የአርሰናል ደጋፊዎች በቡካዮ ሳካ ጉዳት እጅጉኑ ተጨንቀው ነበረ። አርሰናል የፊታችን ረቡዕ በለንደን ደርቢ ከክሪስታል ፓላስ ጋር ይጫወታል። በዚህ ጨዋታ አርቴታ ሪስክ ወስዶ ይህንን ወሳኝ ተጫዋች ይጠቀመዋል ተብሎ አይታሰብም። የመድፈኞቹ ደጋፊዎችም ቢሆኑ በኢፕስዊች ጨዋታ የአርሰናሉ አለቃ ሚኬል አርቴታ የተጠቀመውን ቋሚ 11 ሲተቹ ነበረ። ትርጉም በሌለው ጨዋታ ላይ ወሳኝ ተጫዋቾቹን አደጋ ላይ ሊያጋልጥ በሚችል ሁኔታ መጠቀም አልነበረበትም እያሉ ነው። አርቴታ በክሪስታል ፓላስ ጨዋታ አራት ወይንም አምስት ለውጦች ይኖራሉ ሲል አስቀድመው አረጋግጧል። ነገር ግን በፓላስ ጨዋታ ሽንፈት ከገጠመው ሊቨርፑል ጨዋታ ሳያደርግ የፕሪምየር ሊጉን ዋንጫን እንደሚያሸንፍ ስለሚያረጋግጥ ይህንን ደግሞ ላለመፍቀድ ከፓላስ ጋር ጥሩ ቡድን ይዞ ሊገባ እንደሚችልም ይጠበቃል። ከፓላስ ጋር ሮግ ከተጫወተ በኋላ አምስት ቀናቶችን አርፎ በቀጣዩ ሳምንት ማክሰኞ በኤሚሬትስ የመጀመሪያ ዙር የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታውን ከፓሪስ ሰንጃርማ ጋር ያደርጋል። በዚህ መርሃ ግብር ቡካዮሳካ ይሰለፋል ተብሎ ነው የሚጠበቀው። የ23 ዓመቱ ኮከብ በዚህ የውድድር ዓመት የጡንቻ ቀዶ ጥገና አድርጎ ለሶስት ወራት ያህል በጉዳቱ ምክንያት 19 ጨዋታ አልፎት ነበረ። ጨዋታው ባደረገባቸው 30 መርሃ ግብሮች ግን 11 ጎልና 14 አሲስቶችን ለአርሰናል ያስመዘገበ ኮከብ ነው። ቡካዮ ሳካ አሁን ጥሩ ሁኔታ ላይ ነው እየተባለ ይገኛል። ከዚህ ተጠባቂ ጨዋታ ጋር ግን በተገናኘ የፓሪስ ሰንዣርማው አሰልጣኝ ሉዊስ ኤንሪኬ የአርሰናል የቆመ ኳስ አጠቃቀም አያሰጋኝም አያስፈራኝም እያሉ ነው። የፓሪሱ ክለብ የሊግ ዋንጫውን አስቀድሞ በዛ ያሉ ጨዋታዎች እየቀሩትን እንዳነሳ አረጋግጧል። አሁን ትግሉ ወደ ቻምፒየንስ ሊግ ዞሯል። ፓሪስ ሰንዣርማ ሶስተኛ ተከታታይ የእንግሊዝ ክለብን ነው በቻምፒየንስ ሊግ የጥሎ ማለፍ ጨዋታ የሚገጥሙ በ16 ጥሎ ማለፍ ሊቨር ሊቨርፑልን ተሻግረዋል። በሩብ ፍጻሜ ካስቶን ቪላ ጋር ተፈትነዋል። አሁን ደግሞ ከአርሰናል ጋር ይገናኛሉ። ከዚህ ቀደም አርሰናልና ፓሪስ ሰን ዠርማ በምድብ ጨዋታ በዚሁ የውድድር አመት ተገናኝተው አርሰናል በቡካዮ ሳካና የካይ ሃቨትስ ጎሎች ሁለት ለባዶ እንዳሸነፈ አይዘነጋም። ለአርሰናል የተለየ ዝግጅት አናደርግም ለሊቨርፑል ስንዘጋጅ እንደነበረው ተመሳሳይም ለአርሰናል እንዘጋጃለን ሲሉ ሉዊስ ኤንሪኬ ገልጸዋል። ስለ ቆመ ኳስ መድፈኞቹ አጠቃቀም ጥያቄ ቀርቦላቸው ነበረ። ሊቨርፑል ከአርሰናል የበለጠ እንጂ የቆመ ኳስ አጠቃቀም ላይ ከአርሰናል ያነሰ አደለም ብለው ለሊቨርፑል አድናቆታቸውን ሰጥተዋል። አስቶን ቪላም ቢሆን በጣም ጥሩ የቆመ ኳስ አጠቃቀም አቅሙ አላቸው ሲሉ ነው ያደነቁት። የሊግ አንድ ክለቦችም ጠንካራ የቆመ ኳስ ተጠቃሚዎች ናቸው። ስለዚህ ለአንድ ክለብ የተለየ አንድ አጫወት ብለን የምንሰራው ዝግጅት የለም ለሁሉም ጨዋታዎች እንደምንዘጋጀው ሁሉ ተመሳሳይ ዝግጅት እናደርጋለን። ለሁሉም ጨዋታዎችና ለሁሉም የሜዳ ክፍሎች እንፎካከራለን። ለአርሰናል በተለየ ሁኔታ ለቆመ ኳስ የምንዘጋጅበት ምክንያት የለም ብለዋል ሉዊስ ኤንሪኬ። በነገራችን ላይ አርሰናል ዘንድሮ 13 የቆሙ ኳሶችን አስቆጥሯል። ሊቨርፑል ደግሞ ስድስት ነው ያስቆጠረው። ሉዊስ ኤንሪኬ ሊቨርፑል ቢበልጥ እንጂ ከአርሰናል አያንስም እያሉ ነው። በዚህ የውድድር ዓመት ሊቨርፑል ሶስቱ ወራጅ ቀጠና ላይ ያሉ ክለቦችን እና ፉልሃምን ብቻ ነው ከቆመ ኳስ በተቆጠሩ ጎሎች የሚበልጠው። እንግዲህ ልዩነቱን ማየት ነው። ስድስት ለ13። ሉዊስ ኤንሪኬ ለአርሰናል የቆመ ኳስ የተለየ ዝግጅት አናደርግም ማለታቸው ግን ለሚካኤል አርቴታ እና የቆመ ኳሶችን ቡድኑን የሚያሰለጥነው ኒኮላስ ጆቨር ሸጋ የሚባል ዜና ነው የሚሆንላቸው። ለእኛ ለቆመ ኳስ ካልተዘጋጃችሁ እጅግ ነው ደስ የሚለን እያሉ ይህንን ዜና የሚሰሙ ነው የሚመስለው። ፓሪሳውያኑ ለአርሰናል የቆመ ኳስ የተለየ ዝግጅት አለማድረጋቸው ምን ዋጋ ሊያስከፍላቸው ይችላል? በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አብረን እንመለከተዋለን። የሉዊስ ኤንሪኬ ደፈር ያለ አስተያየት ምን ዋጋ ሊያስከፍለው ይችላል? የመድፈኞቹ ደጋፊዎች በኮሜንት ሃሳባችሁን አጋሩን። ከዚህ ጨዋታ ጋር በተገናኘ ሚካኤል አርቴታ በፓሪስ ሰን ዣርሞ መርሃ ግብር የሚጠቀመው ቋሚ አሰላለፍ ምን ሊመስል እንደሚችል ሁለት ፍንጮችን ሰጥቷል። ስፔናዊው የመድፈኞቹ አለቃ ለዚህ ታላቅ የቻምፒየንስ ሊግ ፍልሚያ ጥሩ ዝግጅት እያደረገ ይገኛል። አርሰናል በታሪኩ ለሶስተኛ ጊዜ ነው በግማሽ ፍጻሜ የቻምፒየንስ ሊግ መርሃ ግብር ላይ መድረስ የቻለው። ለመጀመሪያ ጊዜ ደግሞ በታሪኩ ይህንን ዋንጫ ለማሳካት አልሟል። አርቴታ ባለፈው ከኢፕስዊች ጋር የአራት ለባዶ ድሉን ካሳካ በኋላ ለፓሪስ ሰን ጀርማን ሊጠቀም የሚችለው አሰላለፍ ላይ ፍንጭ ተገኝቷል። ዘጠኝ ቁጥር ቦታ በዚያ ጨዋታ ሊያንድሮ ትሮሳርድ ተሰልፎ ሁለት ጎሎችን አስቆጥሯል። ከፓሪስ ሳን ጀርመ ጋርም ተመሳሳይ ሚና ሊሰጠው ይችላል። በየትኛውም አይነት ቦታ ሊጫወት እንደሚችል ዝግጁነቱን አሳይቷል ብሏል ስለ ትሮሳርድ ሲናገር። በዚያ ጨዋታ በፓሪስ ሳን ጀርማ ምክንያት ሳይሆን በቶማስ ፓርቴ መቀጣት ምክንያት የተወሰኑ ለውጦችን ማድረግ አለብን ብሏል። ቡድናችን ደግሞ በቶሎ መላመድ የሚችል በመሆኑ ይሄ አያሳስበንም በተለያየ ቦታ ቦታ መጫወት የሚችሉ ቨርሳታይል ተጫዋቾችንም ይዘናል ነው ያለው አርቴታ። አርቴታ በኤፕስዊች ጨዋታ ደክለን ራይስን ስድስት ቁጥር ቦታ ላይ ተጠቅሞታል። ምክንያቱ ደግሞ ለፓሪስ ሰንዣርማ ጨዋታ ዝግጅት እንደሆነ ገልጿል። የቶማስ ፓርቴ አለመኖር ለደክለን ራይስ ወደኋላ እንዲሳብ ምክንያት ሆኗል። አርቴታ ራይስ እዚህ ቦታ ላይ እድሜውን በሙሉ ሲጫወት ቆይተዋል ነው ያለው። ይህ ማለት ምናልባት በፓሪስ ሰንዣርማ ጨዋታ ሚካኤል አርቴታ ደክለን ራይስን በስድስት ቁጥር ሚና ላይ አሰልፎ አጥቂ አድርጎ ሲጠቀም የነበረውን ሚካኤል ሜሪኖን ከማርቲ ኦደጋርድ ጋር አማካይ ስፍራ ላይ በማጣመር በዘጠኝ ቁጥር ሚና ሊያንድሮ ትሮሳርድን ሊጠቀም እንደሚችል ተተንብዋል። የመድፈኞቹ ደጋፊዎች በፓሪስ ሳይን ዠርማው ጨዋታ አርሰናል ምን ዓይነት አሰላለፍ ይዞ ሊመጣ ይችላል? እስቲ ኮሜንት ላይ ጻፉልን። በዚህ ጨዋታ ግን የአሰላለፍ ለውጥ ሊኖር የሚችለው በቶማስ ፓርቴ ምክንያት ነው። በሪያል ማድሪዱ ጨዋታ ቢጫ ካርድ የተመለከተው ቶማስ ፓርቴ በምን ልክ ዘንድሮ ወሳኝና አስፈላጊ ተጫዋች እንደሆነ ለአርሰናል እያስመለከተ ነው። መድፈኞቹ መቼም ይህንን ሳትመለከቱ የቀራችሁ አይመስለኝም። የእርሷ አለመኖር በፓሪስ ሰን ዠርመ ጨዋታ በጣም ትልቅ እጦት ተደርጎ ሊቆጠር ይችላል። የ31 ዓመቱ ጋናዊ አማካይ ኮንትራቱ በክረምቱ ያበቃል። 23 24 ደካማ የሚባለው ውድድር ዓመትን ካሳለፈ በኋላ ከአርሰናል ሊወጣ እንደሚችል ሲነገር ነበረ። አሁን ግን ከአርሰናል ጋር የመቆየት እድል አለው እየተባለ ነው። ሀያ ሀያ ላይ ነበረ በ45 ሚሊዮን ፓውንድ ከአትሌቲኮ ማድሪድ አርሰናልን የተቀላቀለው ለመድፈኞቹ 161 ጨዋታ አድርጓል። በመድፈኞቹ ቤት ግን በጣም ምርጥ የሚባለውን ዓመት ዘንድሮ እያሳለፈ ነው የሚገኘው የቀድሞ የማንቸስተር ዩናይትዱ ተጫዋች ኦውን ሃርግሬቭዝ ስለ ቶማስ ፓርቴ ተተኪ ሊሆን የሚችለውን ተጫዋች ጥቆማ ሰጥቷል። አርቴታና ስፖርቲንግ ዳይሬክተሩ አንድሪያ ቤርታ በክረምት ስፔናዊውን ማርቲን ዙቢሜንዲን ከሪያል ሶሴዳድ ለማምጣት ፉክክሩን እየመሩ ቢሆንም ኦውን ሃርግሬቭዝ ግን የክሪስታል ፓላሱ አማካይ አደም ዋርተን ጥሩ አማራጭ እንደሆነ እየገለጸ ነው የሚገኘው። እይታው ከሌላው ተጫዋች ሁለት እርምጃ የቀደመ ነው። የጨዋታ አረዳዱና የጨዋታ ንባቡ ልዩ ነው። የኳስ ንክኪው በጣም ግሩም ነው። ከሌላው ሁሉ ተጫዋች የተሻለ ነው፣ በማለት የ21 ዓመቱን አዳም ዋርተንን አሞካሽቶታል። 224 ላይ በጋሬት ሳውዝጌት ለእንግሊዝ ብሔራዊ ቡድን ጥሪ ደርሶት ነበረ። ይህ ተጫዋች እስከ 7 ሚሊዮን ፓውንድ ድረስ ይተመናል። ኦውን ሃርግሬቭስ የቶማስ ፓርቴ ተተኪ ይችላል እያለ ነው። ሌላኛው የቀድሞ የማንቸስተር ዩናይትድ ኮከብ ሪዮ ፈርዲናንድ ደግሞ አደም ዋርተን ወደ ማንቸስተር ዩናይትድ እንዲመጣ ፍላጎቱ እንደሆነ ገልጿል። ከኡጋርቴ ጋር ቢጣምር ምርጫው እንደሆነ ነው የተናገረው። የአርሰናል ደጋፊዎች እስቲ በቶማስ ፓርቴ ቦታ ማን ቢመጣ ይሻላል ማርቲን ዙቢሜንዲ ወይንስ ደግሞ አደም ዋርተን? ሶስተኛ አማራጭ ደግሞ ራሱ ቶማስ ፓርቴ ኮንትራቱን ያራዝም ወይ የምትሉትን እስቲ ያሳውቁን። በመጨረሻም አርሰናል ለወጣቱ ኮከብ ኢተን ዋኔሪ ጥሩ የኮንትራት ማራዘሚያ ሊሸልመው መሆኑ ተረጋግጧል። የ18 ዓመቱ የአካዳሚ ውጤት ዘንድሮ የቡካዮ ሳካን አለመኖር ተክቶ መድፈኞቹን እያገለገለ ነው። በ33 ጨዋታ 9 ጎልና 2 አሲስት አስመዝግቧል። ገና 18 ዓመቱ ላይ ነው። አርሰናል አዲስ የ5 ዓመት የውል ማራዘሚያ ሊያስፈርመው ተዘጋጅቷል። እስከ 2030 ድረስ በዚያው በአርሰናል ቤት ይቆያል ነው የተባለው። ገና በ15 ዓመቱ ነበረ ለዋናው ቡድን መጫወት የጀመረው። ዘንድሮ ከአካዳሚ ጓደኛው ከማይልስ ሉዊስ ስኬሊ ጋር ሆነው ጥሩ የውድድር ዓመት እያሳለፉ ነው። የግራ መስመር ተከላካዩ ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ጭምር በቋሚነት እየተሰለፈ ይገኛል። እነዚህ ሁለት ተጫዋቾች የውል ማራዘሚያ ይቀርብላቸዋል፣ የኮንትራት ማራዘሚያ ይሸለማሉ ተብሏል። የሄሊንድ ግኝት ናቸው። አርሰናል በቶሎ ሁለቱንም በረጅም ጊዜ ኮንትራት ያስራቸዋል ተብሏል። ደሞዛቸውም ይሻሻላል እየተባለ ነው። ከሁለቱ ተጫዋቾች ባለፈ ግን በዚህ ክረምት የመጨረሻ ሁለት ዓመት የውል ዘመናቸው ላይ የሚደርሱትና የኮንትራት ማራዘሚያ ድርድር እየተደረገ የሚገኘው ቡካዮ ሳካ፣ ዊሊያም ሳሊባ እና ጋብሪያል ማጋሌሽ የአርሰናል ቀጣይ የቤት ስራ ናቸው። ስፖርቲንግ ዳይሬክተሩ አንድሪያ ቤርታ እነዚህን ተጫዋቾች የውል ማራዘሚያ ማስፈረም ትልቅ ኃላፊነት ተጥሎበታል። ሸጋ ስፖርት ላይ ሆናችሁ እነዚህን መረጃዎች ስለተከታተላችሁ እጅግ እናመሰግናለን። በእናንተ ፍቅርና ገዛ በአጭር ጊዜ ውስጥ እጅግ ትልቅ ለውጥን ቻናላችን እያሳየ ነው። ወደ አስር ሺህ ሰብስክራይበር እንድንጠጋ በዚህ ቪዲዮ ርብርባችሁን አድርጉልን። ለቆይታችሁ እናመሰግናለን። ሰላም።